በሀያ ሁለቱ ሚኒስትሪ ግብርናን ጨምሮ በጣም ብዙ ግብርና ውስጥ ኦሮሞ ይበዛ ስለሚባል ግብርናን ጨምሮ በሀያ ሁለቱ ሚኒስትሪ ኦሮሞ ሁለተኛ እንጂ አንድም ቦታ አንደኛ ቁጥር የለውም፣ አንድም ቦታ። ይህ የተጣራ ፋክት ነው። ሄዳችሁ ሲቪል ሰርቪስ ከሰዓት ማየት ትችላላችሁ። በስልጣንም የለም፣ በሰራተኛም የለም። እንኳን ትርፍ ሊወስድ የሚገባውን አላገኘም። ፈረቃ እኮ ለመብራትም ይቅር ብለናል፣ እንኳን ለሀገር። የፈረቃ መብራት እንኳን ጎጂ ነው፣ ኢኮኖሚ ይጎዳል ብለን ይሰራል። እንኳን ሀገር በፈረቃ መብራት ቀርቶ ፈረቃ አይሆንም። ለሀገር በጋራ ነው፣ በትብብር በትግግዝ እና ሀገርን እንደ መብራት ፈረቃ የሚያስቡ ሰዎች የፖለቲካ ቁማር ወልደው ተረኛ የሚል አባባል በስፋት ኢትዮጵያ ውስጥ ላለፉት ወራት ተካሂዷል። እኛም ውስጥ ገብቷል። ከገባ በኋላ ጥርጣሬ ስለገባን ይህን ነገር እናጥራ ብለን ለሲቪል ሰርቪስ አሳይመን ሰጥተን ሙሉ ዳታው እንዲታይ ያደረግን። የኢትዮጵያ ኮንስቲቱሽን ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ የሚባል ሶስት ምሶሶች አሉት ርዕሰ ብሔሯን ጨምሮ አራት። እነዚህ አራት ቦዲዎች አንዱ አንደኛውን በቀጥታ የሚያዘው አይደሉም። አስፈጻሚው ፍርድ ቤት አያዝም። እናንተ ህዝብ ተወከላችሁ ሁላችን ብትቆጣጠሩ ነው ማለት ነው። አስፈጻሚ ሁለት ምክር ቤት የፍርድ ቤት ፕሬዝዳንት እና የሀገር ፕሬዝዳንት ቆጥረን ስናይ ተረኝነት አይታይም። የለም ተረኝነት። በሁለቱ አፈጉባኤዎች በፍርድ ቤት ፕሬዝዳንት በሀገር ፕሬዝዳንት እና ጠቅላይ ሚኒስትር አንድ ኦሮሞ ነው ያለው። ስለዚህ ተረኛ ሊሆን አይችልም። አንድ ደግሞ ይገባዋል ብዬ አስባለሁ። የአንሳር ሊባል ይችላል ግን ቢያንስ ይገባዋል ብዬ አስባለሁ። አይ በዛ ደረጃ አይደለም፣ በሚኒስቴር ደረጃ ነው ያለው ችግሩ ተብሎ ታየ። ኢትዮጵያ ሀያ ሁለት ካቢኔ ያላት ዛሬ ስድስት ኦሮሞ ስድስት አማራ ስድስት ደቡብ ሆኖ አያውቅም። በኢህአደግ ጊዜ ሰባት ኦሮሞ አምስት አማራ ነው የሚደረገው፣ ኮታው እንደሱ ነው። አሁን ስድስት ኦሮሞ ስድስት አማራ ስድስት ደቡብ ናቸው። በሚኒስቴር ደረጃ የለም ውሸት ነው አይ በሰራተኛ ደረጃ ይሆናል። እንደው አንዳንዶች ደውለውልኝ ኦሮምኛ የማይናገር ሰው ሰርቪስ አያገኝም ኢትዮጵያ ውስጥ ብለውኝም ስለነበር አንዳንድ ሰዎች በሰራተኛ ደረጃ ስናይ በዚህ ፓርላማ፣ በፌዴሬሽን ምክር ቤት፣ በፕሬዝዳንት ኦፊስ፣ በጠቅላይ ሚኒስትር ቢሮ በአራቱም ተቋማት ኦሮሞ አንደኛ ቁጥር የለውም። ዘሆ ሰራተኛ ሲቆጠር ሁለተኛ ቁጥር ነው ያለው። ሀያ ሁለት ካቢኔዎች አሉ። በሀያ ሁለቱ ሚኒስትሪ ግብርናን ጨምሮ በጣም ብዙ ግብርና ውስጥ ኦሮሞ ይበዛ ስለሚባል ግብርናን ጨምሮ በሀያ ሁለቱ ሚኒስትሪ ኦሮሞ ሁለተኛ እንጂ አንድም ቦታ አንደኛ ቁጥር የለውም። አንድም ቦታ ይህ የተጣራ ፋክት ነው። ሄዳችሁ ሲቪል ሰርቪስ ከሰዓት ማየት ትችላላችሁ። በስልጣንም የለም፣ በሰራተኛም የለም። እንኳን ትርፍ ሊወስድ የሚገባውን አላገኘም። የለም አይ በልማት ድርጅቶች ይሆናል ብለን ልማት ድርጅቶች ፈትሸናል። አንድ ኤግዛምፕል ላንስታ አየር መንገድ አየር መንገድ ኤክስኪዩቲቭ የሚባለው ማኔጅመንት ላይ ያለው አየር መንገድ የሚመራው 74 ፐርሰንት አማራ፣ አምስት ፐርሰንት ትግራይ፣ አምስት ፐርሰንት ኦሮሞ፣ ሲክስቲን ፐርሰንት ደግሞ የተለያዩ ብሔሮች ደቡብና ብሔሮች አሉበት። አምስት ፐርሰንት ነው ኦሮሞ ኤክስኪዩቲቭ ላይ ያለው። አይ እሱ እንደሞተተን ውጭ ሀገር አየር መንገድ በጣም ሰፊ ቦታ ስለሚሸፍን የውጭ ውክልናው እንደ ኤምባሲ ነው። ሰፋ ያለ ሪሶርስ ትግራይ ሌላ 17% የተቀሩት ይዘውታል። ፋክቱ ይሄ ነው። የትም ቢሮ ብትገባ፣ ቴሌም ግባ፣ የትም ግባ፣ ፋክቱ ይሄ ነው። ለምን ተረኛ ተባለ ታዲያ? ለምን ተረኝነት የሚለው ጉዳይ የጦዘው፣ አንደኛ የምክር ቤት መጠየቅ የለበትም ህግ አውጣ። ደቡብ አፍሪካ ህግ አለ ኬንያ ህግ አለ። ማንም ሰው እኔም ሆንኩ ማንም ሰው ካላግባብ የህዝቦች ውክልና መጣስ የለበት ህጉ ይሄ ነው። እምነትን፣ ጾታን፣ ብሔርን ታሳቢ አድርገህ በዚህ ሬሾ መቅጠር ያለብህ ብላችሁ ህግ አውጡ። ቋሚ የሚሆነው እሱ ነው። ማንም ማንን መክሰስ የለበትም። በህግ አግባብ መስራት አለበት። ከኬንያ ከደቡብ አፍሪካ ልምድ ውሰዱ። ሁለተኛው ችግር ትግራይና ኦሮሞን እኩል አድርጎ ማየት አለ። እኛ ድሮ ትግራይ ላይ ቁጥር በዛ ያልነው ስድስት ፐርሰንት መሆን ሲገባችሁ ሰባት ስምንት አስር ሆናችሁ ብለን ነው። እና አሁን ኦሮሞንም ስድስት ፐርሰንት አድርጎ የሚያስብ አለ። እንደዛ አይደለም። ኦሮሞ ሰላሳ አምስት ፕላስ ማይነስ ፐርሰንት ነው። በኢኮኖሚ ኮንትሪቢሽኑ፣ በሴኩሪቲ፣ በማንኛውም ኮንትሪቢሽኑ እሱ ነው። ያንን ድርሻውን አብይ ጠቅላይ ሚኒስተር ስለሆነ ሊነፍገው አይችልም። ይቀራል የአብይ ጠቅላይ ሚኒስተርነት እንጂ መብቱን መንፈግ አይችልም። አብይ መብቱ ነው። ኢኳሊ አማራም ወላይታም ጉራጌም እንደዚሁ ማለት ነው። ለምን እቁብ ስላልሆነ አሁን ማሸማቀቂያ ነው። እንግዲህ ተረኛ ምናምን ብሎ አሸማቆ አንገት ማስደፊያ ነው። ስናይ ግን እንኳን ተረኝነት ገና የለም የለም። የኦሮሞ አርሶ አደር ለዚህ ኤክስፖርት ኮንትሪቢዩት የሚያደርገውን ሩብ አያገኝም በሀርድ ከረንሲ። ትክክል አይደለም ይሄ አናድግም፣ በዚህ መንገድ። ሌላው የተነሳው አዲስ አበባ ላይ መዝሙር ተዘመረ ኦሮምኛ እና ተረኝነት ነው የሚልም ተረት ነበር። አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች፣ ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። የግሪክ ትምህርት ቤት አለ አዲስ አበባ ውስጥ ሊሴ አለ፣ ፈረንሳይ ትምህርት ቤት፣ ጣሊያን ትምህርት ቤት አለ፣ ጀርመን አለ፣ ማሪፍ አለ፣ የቱርክ ኢንተርናሽናል ኮሚኒቲ ስኩል አለ። ይሄ ሁሉ በቋንቋ ነው የሚዘምረው። ሊሴ ሲዘምር ያላመመው ኦሮምኛ ሲዘምር የሚያመመው ኢትዮጵያ፣ ምን ኢትዮጵያ ይባላል? አሁን ኢትዮጵያዊ ነው ትክክል አለ ከየት መጣ? ያላችሁ እንደሆነ ገና ለውጥ ሳይመጣ ኦሮምኛ አዲስ አበባ ውስጥ ኦሮሞ ልጆች መማር አልቻሉም ተብሎ አራት አምስት ትምህርት ቤት አካባቢ ኦሮሚያ መንግስት ፋይናንስ አድርጎ ተሰርቶ ኦሮምኛ ቋንቋ የሚማሩ በሺዎች የሚቆጠሩ ልጆች አሉ፣ የሚማሩበት። ልክ እንደ ማሪፍ መዘመር ተረኝነት ነው። እኔ ባህር ዳርም ቢዘመር፣ በሻሻም ቢዘመር፣ ትግረኛ፣ አማርኛ ችግር የለብኝም። እኔ አማርኛ በመናገሬ የትግረኛ በመናገሬ ተጠቃሚ ነኝ፣ ተጎጂ አይደለሁ ግን በዛ ደረጃ ጥላቻ ጥሩ አይደለም። ኦሮሚያን ለአዲስ አበባ ውሃላ መጣህን ብለን እየጨውንበት ቆሻሻ ሲደፋበት እያየን እየተቀበል ኦሮምኛ ስንሰማ እንደዛ የሚጎረብጠን ከሆነ እንዴት በጋራ መኖር ይቻላል? መቻቻል ማለት እኮ እሱ ነው። አላሁ አክበር ሲባል ኦርቶዶክስ እንዳይሰማ ክርስቲያን እንዳይሰማ ማለት አይቻልም። ይሰማና ይታገሳል። ምክንያቱም አብሮ መኖር አለባቸው። ክርስትናም ደግሞ ሲቀድስ እስላም መስማት አይከለከልም። ስፒከሩ ውጭ ነው ያለው። ገና የሳውንድ ህግ አልወጣም ኢትዮጵያ ውስጥ ይሰማል። ግን አብሮ ሁሉ ነገር ጌታ፣ ጌታ፣ ጌታ እንደሚሆነው ማለት ነው። ወደዚህኛዎቹ ብትች ይችላል ብዬ ነው ሁላችሁም ጋር ያለ ችግሩ፣ ግን እኛ ጋር ይበዛል። ልክ የተቀላቀልን ሰሞን ሀሌሉያና ጌታ በጣም ነው ይበዛው እና ኦሮሞም ላለፉት ዓመታት ሰከንደሪ ሲቲዝን ነኝ እኔ ኢትዮጵያ ሀገር አይደለም ብሎ ስለሚያስብ አሁን ሲፈታ አከም አከም አከም በዝቷል። ግን አከም የበዛው ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ በአክስቴ፣ በአጎቴ፣ በአያቴ፣ በወንድሜ፣ በምናምኔ እያለ አከም አከም ይላል። አከም ካለ በኋላ የሚቀጥል ነገር የለም አከም ላይ የሚያልቀው እንደዚህ አይነት በኒው ኖርማል ደግሞ የተወሰነ መታገስ ያስፈልጋል። ያው ሲተነፍስ ያው የቆየ የቆየ ጴንጤ ሀደሊ እንደሚቀንሰው ሁሉ ይቀንሳል። ትንሽ መታገስ ያስፈልጋል። የኦሮሞ ፖለቲከኞች፣ የኦሮሞ ተቆርቋሪዎች፣ የኦሮሞ ተወካዮች እዚህ ያላችሁት ደግሞ ዝም ብዬ የሚመክራችሁ ምክር ኦሮሞ ምንም እንኳ ጫና ቢደረግበት ቋንቋውንና ባህሉን ማቆየት የቻለ ህዝብ ነው። ከእናንተ አይፈልግም። እሱን ማንም ቋንቋ አልነጠቀውም፣ አቆይቶታል በራሱ ባህል። የገዳ ስርዓትን ማንም አላፈረሰውም፣ ቆይቶ እኮ አለ። ኦሮሞ ያልቻለው ዘመናዊ እርሻ አርሶ ሀብታም መሆን ማዕድም፣ ማውጣት ፓምፕ፣ ትራክተር ነው። ተወካይ ከሆንክ እሱን ስራ አለት። የሚችለውና የሚያቀውን ነገር ደግመህ የኦሮሞ ተቆርቋይ ብትል ዋጋ የለውም። እዚህ ያላችሁ ሰዎች ኦሮምኛ የተማራችሁት የእናንተ አባቶች ኦሮምኛ የሚናገሩት ለኦሮሞ የሚመች ስራ ስለነበር አይደለም፣ ባህላቸውን ስላቆዩት ነው። እሱ ይጻፍ ይዳብር ችግር የለብኝም። ዋናው የኛ ስራ ግን በኦሮሚያና በኦሮሞ ህዝቦች መካከል የነበሩትን ችግር በእርሻ በልማት በደህንነት ያለውን መፍታት ሲሆን እዚህ አዘምር ያለው እያለ መፎከር ትክክል አይደለም። እዚህ በማዘመር የኦሮሞ አርሶ አደር የሚያገኘው ነገር የለም። ኦሮምኛ መማር ችግር የለበትም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 አንዳንዴ ደግሞ መስመር ስተን ነጠፋ ከሆነ ህግ አበጁ፣ በህግ ይስተካከላል፣ ችግር የለውም። እስካሁን ግን ከተረት ተረት ያለፈ በፋክት ደረጃ ያን የሚያሳይ ነገር የለም። ተረት ተረት ደግሞ ቆይቶ ያባላል። የነጮቹን ታሪክ ብታጠኑ፣ ልንወረስ ነው፣ አረብ በዛ፣ ጥቁር በዛ የሚለው ሳይኮሎጂ ስንትና ስንት ተማሪ ስንትና ስንት ንጹሐን ዜጎች እንዳስገደል ነግራቸው አልችልም። እየቆየ ቆየ ጥላቻ ይፈጥራል፣ ጥሩ አይደለም። ከጥላቻ መማማር እኔ አማርኛ ነጥርቼ መማር አማርኛ ምሽት ማጥራት ኦሮምኛ መማር ትግረኛ መማር ወላይትኛ መማር ጉዳት የለውም። ለልጆቻችን ጥላቻን አናውርስ። በጥላቻ ምክንያት ቲፒኤልኤ ህዝቡን አቆሳቅሏል። አለኝነት ጥሩ አይደለም፣ አይጠቅመም፣ አይበጅም። በጋራ ተባብረን አገር እናልማ፣ አገር እናስቀጥል። ከዛ ውጭ ያለው ሀሳብ ከጥፋት ያለፈ ትርፍ አያመጣለንም። ይህን ካልኩ የ ኢንክሉሲቭ ናሽናል ዲያሎግን በሚመለከት የተነሳው ሐሳብ ስሙ ኢንክሉሲቭ ናሽናል ዲያሎግ ነው የሚለው ኢንክሉሲቭ ማለት ሁሉም የሚያካትት ናሽናል ማለት ሀገር አቀፍ፣ ዲያሎግ ማለት ደግሞ ዲቤት ያልሆነ ዲቤትና ዲያሎግ ይለያያል። ምክክርና ክርክር ይለያያል። እኛ ምክክር ነው ያለው እንጂ ክርክር አላለም። ክርክር ለምርጫ ነው። ምክክር ያልነው ለምንድን ነው? አክቲቭ ሊስነር ሆነን ከሌላ ወገን የሚመጣም ቁም ነገር ካለ አድምጠን ኢትዮጵያን የሚያጸናኝ በጅ ነገር እናርግ ነው። ዘሆል ኮንሰፕቱ ይሄ ነው። ክርክር አይደለም የሚያጣላ ምናምን ጉዳይ ያለው ምክክር ነው። በምክክር ከተግባባን እሰየው፣ ካልተግባባንስ፣ ህዝብ ይወስናል ይወሰናል። ምን ችግር አለው? መንግስቱ አይወስን፣ ህዝብ ይወስነው። ህገ መንግስታዊ ስልጣን የሰጠናችሁ ዋናው ምክንያት ተአማኝ ተቋም እንዲሆን ነው። ማቋቋም ሲገባን አቋቁማቸዋል። ሁለተኛ በየትም ሀገር ንግግር ሲደረግ አጀንዳ የሚወስን መንግስት ነው። በዚህ በዚህ ጉዳይ እወያያለው ይሄን አልወያይ የሚል መንግስት ነው። እኛ አጀንዳ መወያየትም የሰጠን ስልጣን ለኮሚሽኑ ነው። አጀንዳ ራሱ አነጋግሮ አመካክሮ ሴት ያድርግ ያልነው እንጂ በዚህ በዚህ ጉዳይ እንወያያለን፣ በዚህ ጉዳይ አንወያይም አላልንም። ሶስተኛ ተሳታፊዎች የመወሰን ስልጣን የመንግስት ነው። ከእንትና ጋር እደራደራለሁ ከእንትና ጋር ልደራደርም ማለት እኛ አላለም። ኮሚሽኑ የፈለገውን ሰው አምቶ በሰላማዊ መንገድ ንግግር ካለ ዝግጁ ነን ያልነው ሶስት መሰረታዊ ጉዳይ ያልነበረ ይፈቀድነዋል። ምክር ቤቱም ክብርና ምስጋና ይገባዋል። በሀገር ደረጃ አንቱ የተባሉ ልምድ ያላቸው፣ ይህን ጉዳይ ለመስራት ፍላጎት ያላቸው ትላልቅ ሰዎች መርጧል። እነዚህ ትላልቅ ሰዎች ከዚህ ቀደም በኮሚሽን ስራ የነበሩ አይደሉም። ኢትዮጵያ ውስጥ እኮ ናሽናል ዲያሎግ አልነበረም። ወይም ጥሩ ሐኪም ናቸው ወይም ጥሩ ዲፕሎማት ናቸው ወይም ጥሩ መምህር ናቸው እንጂ ናሽናል ዲያሎግ አልነበረም። በቅን ሐሳብ ሲጀምሩ ከደገፍ ናቸው ይሳካላቸዋል። ሳንደግፍ ግን አቃቂር ካወጣን ይበላሻል። ከተበላሸ ሁላችን እንጎዳለን። ከተሳካ እንጠቀማለን። በቅንነት የማገዙን አትቲዩድ መጀመር ጥሩ። እስከዛ ድረስ ኮሚሽኑ አላገኘሁትም፣ አልተገናኘንም ከኔ ይልቅ ኮሚሽኑ ያለበትን ነገር እናንተ መናገር ስችላላችሁ። ምክንያቱም እናንተ ናችሁ ብዙ ከእነሱ ጋር የምትሰሩት። ግን በሚዲያ በማየው፣ በመረጃ በምሰማው ሻል ያሉ ሰዎች ናቸው። ከታገዙ ሊያሳኩት ይችላሉ። ይሄ የሰላም ዲያሎግ ብዙዎቻችን ሊያቅፍ ይችላል፣ በማያጣላ ጉዳይ የምንጣላ ሊያቀራርበን ይችላል የሚል ሀሳብ ነው ያለው። በእኛ በኩል ትልቅ ኮሚትመንት አለን እነዚህ ኮሚሽኖች የኢትዮጵያ ሕዝብ እያየ በይፋ በሚደረግ ክርክር እኔ ወንድሜ ማሳመን ካልቻልኩ፣ እህቴ እኔ ማሳመን ካልቻለች መላው ኢትዮጵያ ሕዝብ ስለሚወስን ወደ ውሳኔ ከመሄድ በፊት ደግሞ ለመቀራረብ ስለምንሰራ ምክክር ስለሆነ ብዙ ጉዳይ ይፈታል ብዬ ተስፋ አረጋሉ ይህን አሉ ለተባለው ምርጫ የማይሳተፉ አሉ። ስልጣን ስልጣን የሚሉ ሽግግር ሽግግር የሚሉ ምርጫ የማይሳተፉ አሉ። ምርጫ የስልጣን ምንጩ የህዝብ ድምጽ ነው ብለው የማያስቡ አሉ። እንዴት ያስፈልጋሉ፣ ይነሳሉ፣ በቃ እንደዚህ ናቸው። ዋናው በሽታ የኢትዮጵያ ፖለቲከኞች ሀገሪቱ የነሱ ብቻ ወሳኝ የነሱ ብቻ፣ ተራው ዜጋ በሀገሩ ጉዳይ የመወሰን መብት ያለው አይመስላቸውም። እነሱ የሚያውቁ እነሱ የሚወስኑ ሌላ የሚሰማቸው ይመስላቸዋል። ሴራ፣ ተንኮል፣ ቅጥፈት ነው ፖለቲካ ማለት። ይህ ዲያሎግ እጅግ አድካሚ ስራ ነው። ቀላል ስራ ና ይመስላቸው። ብዙ ማንበብ መድከም ይፈልጋል። እነዚህ አቃቂን እያወጡ እየተሳደቡ ነው የለመዱ ኃይሎች ቁጭ ብሎ መሳት አይፈልጉም። አድካሚ ነዋ። በቀላሉ መንገድ ተሳደቡ ማለት ይፈልጋሉ። እንደዛ ከሚሆን ሁሉም በየአቅሙ የአንበብ የአጥና፣ ይመካከር ሀሳቡን ቴብል ላይ ያምጣ ንወያይ ሻል ያለውን ለሀገራችን፣ ለልጆቻችን ፒክናርክ እሱን ኢምፕሊመንት እናርግ። የሚያዋጣው እሱ ነው። ናሽናል ዲያሎጉ ለሆነ ወገን የሚጠቅም ለሆነ የማይጠቅም ሳይሆን ለመላ ኢትዮጵያ የሚጠቅም በደምብ ከተጠቀምንበት። ለመጠቀም ግን ዝግጁ መሆን ያስፈልጋል። ከሁላችንም ይሄን ነው ማለት የምችለው። ከዛ በላይ ያለውን እናንተ ናችሁ የምታውቁት። ያለበትን ደረጃ እኔ አላቅም። እኔ ያለኝ ግን ፍላጎት ቢሳካለት፣ ምክር ቤት አግዞት፣ መንግስት አግዞ፣ ፓርቲዎች አግዞ፣ ይሄ ምክክር ጫፍ ቢደርስ፣ ለኛ ጥሩ ጠንካራ ሀገር እንፈጥራለን ብዬ አስባለሁ። ሌላውን ሲያመጡት የምናየው ይሆናል። ሌብነትን በሚመለከት ቀደም ነካክቸዋለሁ። በውስጣችን እየሞከር ነው። ዋናው ችግር ግን ሌብነት አንደኛ፣ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት ነው። የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው፣ ማለት ይሄ ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ፣ ብዙ መረጃ የተገኘባቸው ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይህ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቤ ሕግ ነው። ሕግ አቅብ ያለው አቃቤ ሕግ ሌባ ነው፣ ብር እየወሰደ መከላከል በሚገባው ልክ አይከላከልም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያለው ሁሉ ካላመጣ ኦዲተር ግኝት ይገኝባል እያለ ብር ይደራደራል ኦዲተር ሌብነት የሚያስቀረው ኃይል ሁሉ ነው አደገኛ እየሆነ ያለው። በብር ለማግኛ መንገዱ ወደ ለዛ ተቋማት መግባት ጸረ ሙስና የሚባለው እነዚህ በሙሉ ሌብነት የሚያጠፉ ሳይሆኑ ሌብነትን የሚያስፋፉ ሆነ። የእምነት ተቋማት ዋና የሌብነት ምንጭ ነው። ህግ አወጥተን ኦዲት መደረግ አለባቸው። እያንዳንዱ የህዝቡ ሀብት ታክስ እንኳን ባይከፍሉ ለተቋሙ መዋሉ መረጋገጥ አለበት። ግለሰቦች ሀብት እያከማችሁ እንደፈለጉ የሚያተራምሱበት ሀገር አይኖርም ካሁን በኋላ ይሰበስባል። ኦዲት ይደረጋል። ለቤተ ክርስቲያኗ ወይ ለመስጂዱ ወይ ለቸርቹ ልማት ይውላል። በዛ አግባብ ካልተመራ አደገኛ ነገር ብዙ ነው ሌብነቱ። እነዚህን ሌቦች ከመንግስት ጋር ካሉ ሌቦች ጋር ቀላቅለን በጀመርነው መንገድ የተሻለ ሞራል ያለውን ነገር እየፈጠርን ከሄድን የምናስበውን ነገር እናሳካለን። ሌብነት ከትምህርት ቤት ጀምሮ ተግዳሮት ሆኗል ለማለት ነው። ለምን እንደሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል፣ ችግር ሆኗል። ይህን ሌብነት በጋራ ፋይት ማድረግ አለብን። ይኸውላችሁ አንድ ኦሮሞ ይነሳል፣ ስትሾመው፣ እሱ ዶክተር ነው፣ ማስተርስ አለው፣ እንግሊዝ ነበር፣ እንደሱ የሚያቅሰው የለም። ስታወርደው ኦሮሞ ስለሆንኩኝ ነው ሰፈሩ ብትሄድ ግን አንድ አይስኩል ሰርቶ አያውቅም። አንድ ወይ እስላም ወይ ክርስቲያን የግሩፕ ጨዋታ ይመጣው ሲወድቅ ነው፣ ሲወጣ አይልም። እኔ ብቁ ሰውዬ ነው የሚለው ሲወጣ ብቁ ነው፣ ሲወርድ ደግሞ በሆነ ግሩፕ ውስጥ ይደበቃል። ይሄ ጥሩ አይደለም፣ ይህም በጋራ ማረም ያስፈልጋል። ሌብነት ካለ ልማት አይመጣም። ሚዛን መጠበቅ ያለባቸው አምስት ጉዳዮች አሉ ኢትዮጵያ ውስጥ ከፍተኛ የሚዛን ችግር ያለባቸው አንደኛው ዴሞክራሲያዊ መብትና ሰላም እና ጸጥታ እነዚህ ነገሮች ወርቃማማ ካይፈልገን ባላንስ ካላደረግን ዴሞክራሲ ብለን ከጠፋንም ሰላም ብለን ካፈንም አይሆንም። ባላንስ ያስፈልጋል። አንዱ አንደኛውን እንዳይውጥ አንዱ አንደኛውን እንዳይበላ የዴሞክራሲን ጉዳይ ከሰላም ጸጥታ ጋር ባላንስ ማድረግ ያስፈልጋል። ሁለተኛው የብሔር ጉዳይና የሀገር ጉዳይ ብሔሮች ሀገር የሚወጡ ሀገሮች ብሄር የሚውጡ መሆን የለባቸው። በሕገ መንግስታችን ባለው መሰረት እውቅና የሚያገኙ ፍላጎታቸውን ኤክሰርሳይዝ የሚያደርጉ በሀገር አንድነት ላይ ግን ኮምፕሮማይዝ የማያደርጉ መሆን አለባቸው። ይቀላቀላል ብዙ ጊዜ አንዱ በአንዱ አይተካም። ብሄር የሚያስፈልጋል፣ ሀገር የሚያስፈልጋል። ሳይተካኩ ተደጋግፈው መኖር ይችላሉ። መዋዋጥ የለባቸውም። ለዚህም አማካይ መፈለግ ይጠይቃል። ሶስተኛው የግለሰቦች መብትና የቡድን መብት ነው። በግል ወንጀል ከሰራ በኋላ እስላም ስለሆንኩ ነው፣ ክርስቲያን ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ ጋዜጠኛ ስለሆንኩ ነው የግሩፕ ስም መያዝ አትችልም። በግል ወንጀል ከሰራ በግል ትጠየቃለህ። የግል መብትና የግሩፕ መብትን ባላንስ ማድረግ ያስፈልጋል። አራተኛው የትናንትና ታሪክና የትናንትና ፈተናንም ባላንስ ማድረግ ያስፈልጋል። ጠቃሚ ታሪክ እንዳለን ሁሉ ፈተናዎች አሉ፣ እስካሁን የሚያምሱን እነዚህንም ባላንስ ያስፈልጋል። ኔጌቲቭ ሬድ ዌል ማድረግ ሳይሆን ባላንስ አድርጎ ወርቃማ አማካይ ፈልጎ አብሮ መኖር ያስፈልጋል። አምስተኛው እና ዋናው ነገር ብሔራዊ ጥቅምና የዓለም አቀፍ ግንኙነትን በደንብ ባላንስ ማድረግ ያስፈልጋል። ሀገሬን ስለምወድ ብለህ ዓለምን በሙሉ ከዘጋህም አይሆንም። ዓለም ደስ ይበለው ብለህ ደግሞ የአገር ፍላጎት ካልጠበቅም አይሆንም። ባላንስ ያስፈልጋል። አንዳንዴ የሚሰጥ አንዳንዴ የሚቀበል ነገር ስለሆነ ብሔራዊ ጥቅምን ከዓለም አቀፍ ግንኙነት ጋር እያመቻመችን እያስተካከልን ካልሄድን እንቸገራለን። ሌላ መጋፈጥ ያለብን ደግሞ አምስት ጉዳዮች አሉ። እነዚህ ሚዛን መጠበቅ የሚገባን ናቸው። መጋፈጥ ያለብን አንደኛ፣ ስንፍና ዘል ስግብግብነት ነው። ትጋት የሌለበት ቁጭ ብሎ ተደራድሮ ብር መውሰድ፣ በዚያ ምክንያት ደግሞ በሀገር ኢኮኖሚ እና ኢንፍሌሽን በተለይ ችግር የሚያመጣ የኑሮ ድነት የሚያስከትል ስንፍና የሞላበት መጋፈጥ አለብን። ሰነፎችን ስሩ ማለት አለብን። ሰርተን ማሰራት አለብን። ሁለተኛው የሞራል ዝቅጠት፣ በተለይም ቅጥ ያጣ ሌብነት ፋይት ማድረግ አለብን። ኤቭሪዌር፣ ትምህርት ቤትም ይሁን ፓርላማም ይሁን ፕራይም ሚኒስትር ኦፊስም ይሁን፣ ቅጥ ያጣ ሌብነት ፋይት ማድረግ አለብን። ሌቦች እንደ ማንኛውም ጠላት ጥፋት ናቸው። ጥቅም የለውም። የሌባ ዘመድ የለም። ፋይት ማድረግ አለብን። ሶስተኛ የውጭ ያልተገባ ጫናም መገዳደር አለብን። ያልተገባ የናሽናል ጥቅምን የሚጎዳ ልማታችንን የሚያደናቅፍ አንድ መሆናችንን የሚያደናቅፍ ነገር ከመጣ ኖ ማለት አለብን። እናመቻምቻለን ለዲፕሎማሲ ግን፣ በሀገር አንድነት በሀገር ጥቅም በሀገር ልማት ይመጣ ከሆነ አንቀበልም። ይህን ልማት አቁመውና እንነጋገር ይህን ጉዳይ አቁሞ ና የሚባል ነገር አንቀበልም። እኛ እየለማን እየሰራ የምንነጋገረው፣ ይህንም በደንብ ኮንሸስ ሆኖ ማየት ያስፈልጋል። አራተኛ ተሻጋይ ተቋማት ተቋም ስንገነባ ብሄር፣ እምነት ያበላሻቸው፣ ግልጥ ባለ እውቀትና ፖሊሲ መቃኘት አለብን። በየጊዜው የሚፈርስ ከሆነ እዳ ነው። አሁን የፈረሰ ተቋም ለመገንባት ቢሌን አውጥተን ከሆነ ጊዜ በኋላ ደግሞ ፈርሶ እንደገና እንጎዳለን፣ ልጆቻችን ይጎዳሉ። ተቋማት አበክረን በፕሪንስፕል መገንባት እና ተሻጋሪ ማድረግ አለብን። ጊዜ የሚሻገሩ መሆን አለባቸው። አምስተኛው አደገኛው ነገር ልማት ጠል፣ ስራ ጠል አመለካከት ነው። ስራ ማይወዳል። ዛሬ ይሄ ፓርላማ ቀለም ሊቀባ ነው ከተባለ በቃ ቀለም ተበላሸ፣ ነጩ አረንጓዴ፣ የሆነ ብንጫጫ አለ። ስራ አይወድም። ዝም ብለህ ስትቀመጥ አይተችም። ለስራ ስትል ደግሞ ችግር ነው። ዩኒቲ ፓርክ ስንሰራ ጩኸት ነበር። ዛሬ ሚሊዮን ሰው እያገኘንበት ነው። መስቀል አደባባይ ስንሰራ ጩኸት ነበር። እንደምታዩት 11 13 ብቴሮ ስንት ሰው የሚዝናናበት ኤቭሪዌር ኒው አይዲያ ሲመጣ አይዲያ ሊገል ይነሳል። ይሄን ፋይት ማድረግ ያስፈልጋል። ትክክል አይደለም። እኛ ባለን ጊዜ ውስጥ ቀን ከማታ ሰርተን ልማት እናመጣለን። ልማትን በሰበብ አስባብ የሚያቆም ሰው መጋፈጥ ያስፈልጋል። አይቻልም እነሱ በልመና ስፕሪት ውስጥ ማቆየት የሚፈልገውን ሀይል አይቻልም ማለት ያስፈልጋል። ሰርተን መቀየር ስላለብ እነዚህ መጋፈጥ ከቻል ሌብነትን ፋይት ማድረግ ከቻል ሚዛን መጠበቅ ከቻል በሚቀጥሉት አመታት ማለት እኮ አንድ ነገር ተመለሰ ማለት ነው። የዕዳ ጫና የጎበጣት ኢትዮጵያ እዳ እየቀነሰች ነው። ያለውን ኤክስፖርት አጠናክረን እዳዋን ዝቅ ካደረግን መጣ ማለት ነው። ኢንፍራስትራክቸር ችግር ያለባት መንገድ በስፋት ሰርተን ያላትን አየር መንገድ ደግሞ አባቶቻችን ሲሰሩ ያቆዩትን አጠናክረን አልቀን አስበልጠን ለልጆቻችን ካስረከብን መጣ ማለት ነው። እነዚህ ናቸው እብልጽግና ምሳሌ ማለት ይሄው ብቻ ነው። አየር መንገድ መጠበቅ፣ መንገድ ማስፋት፣ ልማት ማስፋት፣ ህዳሴ መጨረስ፣ ስኳር መጨረስ፣ ኢምፖርት የምናደርጋቸውን ነገሮች እየቀነስን በሀገር ማምረት የምንሸጠውን ማበራከት፣ የተረጋጋ ባላንስን የሆነ ኢኮኖሚ መፍጠር ነው። ይህን ለማድረግ መንግስት ቁርጠኝነቱም ብቃቱም ሙከራውም አለ። የእናንተን ድጋፍ ይፈልጋል። መላ ኢትዮጵያ ህዝብ ቦታ በጣም ኢምፖርታንት ነው። እንረስ ሰላም በጣም ኢምፖርታንት ነው። ለሰላም እንጸይ፣ ለሰላም እንስራ። ክረምቱን እንዳያመልጠን። ክረምቱን 13.35 ሚሊዮን ሄክታር ማረስ ከቻል ቅድም ያልኳችሁ ጉዳይ ከበቂ በላይ እናሳካዋለን። ክረምቱን ሚስ ካደረግን ግን ይበላሻል። ክረምቱም ሚስ እንዳናደርግ በትብብር መንፈስ እንስራ። እናንተም ደግፉን። በጎደለው እየሞላን በአጠፋ ነው እየታረምን እንቀጥላለን። በዚሁ ስፕሪት ኢትዮጵያን መገንባትና የማጠናከሩ ጉዳይ እንዲቀጥል አደራላችሁ። እፈልጋለሁ እጅግ አድርጌ አመሰግናለሁ።